ያ አንድ ቤት አይደለም፣ ሁለት ቤት እንገዛላት አለን። ይሄው ቃል እገባላለሁ። የምር ጸባይን አስተካክላለሁ። የምትፈልጋትን አይሆንላለሁ ባለሙያውንላለሁ ሁሉን ነገር አስተካክላለሁ። ይሄ ሰው የምቀጠቀጠው የምደበድበውን ማቆማለሁ። አብሽር አንተ ብቻ የሱመያን ቤት በስሚያ ዙርድ ሌላስ ገዛልሽ አታገሺም። አይሆንም ሰይድ በቃ፣ ለኔ የሆነ ነገር እንኳን ደስ ይበለኝ እስቲ፣ የሆነ ነገር አድርግልኝ እስቲ ሰይድ፣ ሰይድ ቃል እገባላለሁ እኔ እኮ እንደዚህ የሚያንቀጨቀጨኝ እንደ እብድ የሚያደርገኝ የቤት ክራይ ውስጥ እየኖርኩ ስለሆነ ገባ አደለ? ያን የተጣላን ጊዜ ራሱ ፍቺኝ እንጂ ከፈለግሽ ውጭ ያልከኝ እኮ ማለት ነው በስሜ ምንም ነገር ስለሌለ ነው። ምንም ነገር ስለሌለ የትም አትሄድም ምንም አታመጣም በሚለው ነው። ገባ ካደለ፣ እኔ ደግሞ በስሜ የሆነ ነገር ፈልጋለሁ ሰይድ። ደስ ይበልኝ፣ ደስ እያዋለኝ ኑሮ ልኖር ቢያዝ ይሄ ነገር አለኝ እኮ ሰይድ። እኮ ይሄን ነገር እኮ በስሜ ገዝቶልኛል ብዬ እንኳን በኩራት እንዳወራ የሆነ ነገር በስሜ ልታደርግልኝ ይገባል። ገባክ?

የሰው ልጅ ነገ የሚያጋጥመውን ነገር አታውቅም። የሰው ልጅ ነገ የሚሆነው አይታወቅም። ሶስት ዓመት ጠብቅ የምትለው ሶስት ቀን ላኖር ትችላለ፣ ሶስት ደቂቃ ላኖር ትችላለ፣ ልሞት ትችላለ። ምን እንደሚያጋጥም አታውቅም። ገባ ካለ ስለዚህ አንድ የሆነ ነገር ብትሆነ ራሱ እኔ ያቺ ሚስቱ ጥላው ጠፍታለች፣ እኔ ሁለተኛ ሚስቱ ነኝ ብዬ ይሄ ቪዲዮ ማስረጃ አለኝ አሳይቼ እኮ መኖር ይችላሉ። ከዛችኛው ጋር ተፋቷል፣ እኔ ብቻዬን ነኝ፣ ምንም የለኝም ይ አይነቹን ቪዲዮ አሳያለሁ። የሱመያ ቪዲዮ አለ አይደለ? እሱም ማስረጃ አሳይች፣ ጥላው ሄዳለች፣ አልፈልግም ብላለች። ብዬሽ እኮ ወርሼ መኖር ይችላል። ወርሼ ምኑን ንብረቱን እንዳለ ወርሼ። አንቺ ልትገኝ አስበሻል እኔ ሰሞኑን ተጣልተን ነበረ ነበር አይደል? ተደባደበ ነበር። አሁን ቁጭ ብለን እያወራ ነው። ነገ የሚፈጠረውን ይፈጠራውን አናውቅም። እንደዛ ዛሬ ምን አሰብሽ አልኩ እንጂ ምንም አላሰብኩም እኔ የሚፈጠረውን አላውቅም ነው። ወይኔ ጉዴ ፈላ። ነገር እኔ አሁን ቤት ፈልጋለሁ። በቃ አንድ ሁለት አመት ብቻ እሺ። በቃ ለሱ ሁለት ሳምንትም ላንኖር ትችላለህ። አይሆንም ከሁለት ሳምንት በታች ሳምንት ጭራሽ ወሰሽ እኔ ምንም ገና ለንብረት ብለሽ እ የሆነ ነገር ምስል። ስለዚህ አንድ አመት አትኖርም፣ የምትይው ነገር አቆሚ። እሺ ንብረቴ፣ እናንተ ጣፋጭ ኑሮና ጭቅጭቅ የሌለበት ኑሮ እንድንኖር ከፈለግ ዛሬ ነገ የሱ መያ የተገዛላት እንዴ? በስሜ አዙረክ በስሜ በስሜ አንድ ነገር ሊኖረኝ ይገባል። ቤት ግዛልኝና በቃ በሰላም እንኖራለን። አመሌ የሚስተካከላል ሁሉን ነገር አስተካክላለሁ። አዩ አዲስ አትታገሽ